መናናቅ ነው ወይስ መቀረረርባችን፣ ወይም ደግሞ ዝምታችን ያህል አንተ ላይ ወይ ትብት መወጠር ነው፣ ምንድን ነው? ማንንም ታቆየለም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወድ የማዕዶት ጉራጌ ወይ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደና ናችሁ? አይ እኔ ያለው እግዚአብሔር መስገን በጣም ደና ነኝ። እንግዲህ ሰሞኑ የሆነ ያለው ነገር በጣም ከባድ ነው። እንግዲህ ብሎ ብሎ ከኔ በእኔ አላርፍ ብሎ እንግዲህ እህቴንም አግቷታል ማለት ነው። ምንም እንደማያመጣና ምንም እንደማያረጋት እርግጠኛ ነኝ። ሆኖም ግን ለሷ አንድ ቀን ማደር ማለት ከልጆቿ ተለይታ ለኔም ከባድ ነው ለሷም ከባድ ነውና እውነት ለመናገር በዚህን ልክ አልጠበኩም ነበረ። እሱ እንደሚለው ከሆነ ግን እኔ አይደለሁም፣ እኔ የማውቀው ነገር የለም፣ እሷ ናት ያሳገሰችው ምናምን ይላል። እና እሷ ያለሱ እርዳታና ያለሱ ድጋፍ፣ ያለሱ ፍቃድ ምንም ማድረግ እንደማይችል በጣም እርግጠኛ ነኝ። ስለዚህ ይህ ነገር በጣም እንትን እያለ ነው። እና ማዕዶት ምንሆንሻል ተኝተሻል ወይ ለህግ ለምን አታሳውቂ ምናምን እያላችሁኝ ነው። ለህግ ማሳወቁ አቅቶኝ ሳይሆን እኔ ለልጄ ስልነበረ የታገስኩት። ከአሁን በኋላ ግን ምንም የምታገስ አቅምም ጉልበትም ሞራንም ምንም ነገር ስለሌለኝ ነገሩ ወደ ህግ መሄዱ የማይቀር ነው። ነገር ግን ደግሞ አሁን ስላለንበት ሁኔታና እንዲሁም ደግሞ ወንድሜ በጣም እያስጨነቀኝ ስለሆነ እሱን አግኝቼ ማውራት አለብኝ፣ ከእሱ ጋር መነጋገር አለብኝ ስላለ እኔ ብደውል ብደውል የኔን ስልክ ስለማያነሳ፣ አቤኔዘር ወንድሜ እየመጣ ነው። እሱ ያነሳለት እና አግኝተነው ለአንዴና ለመጨረሻ ጊዜ እንጠይቀዋለን። ምን አይነት ምላሽ እንደሚሰጥን አብረን ምናየው ይሆናል። አሁን ወንድሜ ጋር ደውላለሁ። እሱ መጥቶ እንግዲህ እሱ ጋር ደውሎለት ያለው ነገር እንግዲህ እናያለን። ዝም ብዬ አይደለም ወይም አሽችሎኝ አይደለም ወይም ደግሞ ደስ ብሎኝ አይደለም በሚሆነው፣ ነገር ግን ሁሉም ነገር ከባድ ነው። በእኔ ቦታ ሆናችሁ ብታስቡት የምር በጣም ይከብዳል፣ እና በጣም በጣም በጣም የሚያስጠላ ስሜት ውስጥ ነው ያለ ነው። ለማንኛውም እስኪ ልደውልለት። ሄሎ ወይስ ወይ? እንዴ! እንዴ! ደህና እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም አለን። ይመስገነው። ቤቢ ደህና ነው። ደህና ነው። ምን አዲስ ነገር አለ? እንግዲህ እስከሚመጣ ድረስ እንጠብቀዋለን። ያለው ነገር እንግዲህ አብረንም እናየው ይሆናል። እኔ እንጃ ምን ማለት እንዳለብኝ አላቅም። አቤኔዘር በዚህ ልክ ክፋት ሰርቶ በዚህ ልክ በኔ እንደዚህ ያደርጋል ብዬ አንድም ቀንም አስቤም አልሜም አላቅም። እና ሴት ልጅ ትቀይራለች የሚባለው እውነት ነው። እውነት ለመናገር ግን የምታዛልቀውም ለሱም ህይወት አደጋ የምጥል ሴት ናት እንጂ ከልቡ ብታፈቅረው ከልቡ እንደዛ አይነት ነገር ቢሆን እንዲታደርግም ነበርና ቻስኪ አባጂ እህ ይሄ ይሄ ይሄ ይሄ ሰው የተፈጠረ ነገር አለ አይደለ? እስኪ ታዲያ ሰላም ወይ ሰላም። ከዛ በኋላ ጦርነት አስመስሎ ምን ተፈጠረ? መልስ አገኘችው። እኔማ ሌላ ነገር እንዳይፈጠር ቤተሰብ እንዳይሰማ ብዬሽ ነበር። ሁሉም ነገር ሸሽግ የነበረው እና ከዚህ በላይ ምን የሚፈጠር ነገር አለ ድጋሜ ካገኘች ማለት እሱን እንደፈለገ ማድረግ ትችላለች ማለት ነው፣ ወይም እሱ በሚሰጣት ልክ ነው። እንደዛ እንድታገኛት እኮ የልጅቷ ሳይሆን አሁን የእሱ እኮ ነው የከፋው። እና ከዛም አልፎ ትላንትና መስኪን ነን ስን ብለዋት ምን ማለት ነው? እንደዛ ማለት ደግሞ ከልጅ ያለሽ እንዴ? መስኪ ምን ሆነችሽ? ታዲ መስኪን አሳግተዋታል እኮ የለ ግጠኛለሽ፣ የምታወሩ ተንቀልክል ነው። የት ነው ያለው ነው የሱ እኔ ስልክ ብደውል አያነሳ የማስብሽ ትላንትና እሷን አግኝተው አግተዋታል፣ ልጆቹ ማለት ነው። እና ስደውል አያነሳም፣ የእሷም ስልክ አይሰራም። እሷ ደግሞ እሱ ደግሞ የኔ ስልክ አያነሳም። እነ ሲጠየቅ፣ በሌላ ሰው ሲጠየቅ ምንድነው የሚለው? እኔ ሳልሆን ያሳገጥኳት እሷ ናት። እሷ እሱ አቅም ካልሰጣት እንዴት አሳገተች? ይሄ መናናቅ ነው። አሁን ይሄ ወደ ቤተሰብ መናናቅ ነው። ምክንያቱም ከዚህ ፊት አባቱ መጥቶ ነገሮችን ፊክስ ለማድረግ ሞከረ ዝም ይሄ ደግሞ ከቤተሰብ በላይ የሆነ ነው ማለት ነው። ወይም ደግሞ ምንም ማታመጡም የሚል ሀሳብ እያመጣ ነው ማለት ነው። ስለዚህ አሁን ደውይለት። ሲቀጥል ማታሽ ልጆች የታደሩ የመስኪ ልጆች፣ እናሽ ለኛ ለምን አትናገሪም አንቺ? እኔማ አሁን አሁን ትመጣለች ብዬ ስጠብቅ ነው ቪዲዮ ተለቆ ያየሁት። ምን ማለት ነው? እንደዚህ ማለት አንቺ። ግን እኔ ማርያምን፣ እኔ የእሱ ነገር ነው በጣም የገረመኝ። እሷ ተዋት። ከተናናቅን በጣም ጥሩ ነው። እሺ አሁን ደውይለት። እኔ ስልክ ያነሳም ያኔ ስልክ አነሳ። እንዴት ነው ማያነሳው? እንጃ ይደውልታል። አዎ ተናንቀናል ማለት ነው ወይ ሌላ የተፈጠረ ነገር አለ። አንቺ ከዚህ ፊት ማለት ዋሽተሽዋል ወይም ደግሞ ለኛ የደበቅሽ ነገር አለ። እኔ ምንም ነገር ባደርግ እኮ መናገርና መስተካከል የሚችለው ቤቱ ተናግሮ ነው እንጂ ሌላ ሴት አምጥቶ በሌላ ሴት እንትን እያለ አይደለም። ሲቀጥል ደግሞ እንደዚህ አይነት እርምጃ ወስዶ እሷን ከልጆቿ ነጥሎ እስከማሳገት ነይ ላግኝሽ፣ ላውራሽ ብሎ ነው ግን ከዛ በኋላ ጎረምሶች መተው ነው ይዟት የሄዱትና፣ ምንም ግን እኔ እንጃ። በጣም ጥሩ እኔ እናንተም ልትረዱኝ አልቻላችሁም እኮ ወደ ህግ አይደለም፣ ወደ ህግ ነው እንሄድ ምናምን ስላችሁ አይደለም፣ እንደ የተቆጣችሁኝ መጀመሪያ ሁሉ ብለሽ ህግ ላይ ደግሞ እኮ ማለት ያለውን ነገር ማበላሽ፣ ገና እየባሰ ነው የሚመጣው ነገር ልጁንም እንደማያሳግድ እንተያያለን። ሄሎ ሄሎ፣ አቤኔዘር ሰላም ነው? እንዴ አንዴ ፈልገህ ነበር። ና እስኪ፣ በሰላም ነው። አሁኑ ነው የምፈልግህ ቶሎ በል። አሁኑ ነው የምፈልግህ ቶሎ በል። ከተማ አስተዳደር አካባቢ ናት። ይህን ያህል የምናናቅበት ነገር የለም። ምክንያቱም እኛ አክብረ ነው ወደ ነው ፈቅደን ነው ለዚህ እንድናረግ አደለ እ እኛ ማንኛውም ነገር ላይ ደግሞ ጣልቃ እንደማንገባ ብች ተነጋግረናል። ጣልቃ ገብተን ሰላማችሁን ከምናሱ ፍራቻ ነው የመሰለው እ መጀመሪያ አናግሩት ስላችሁ ራስሽ ፍቺ በአንቺ መሀል አንገባም ማለት። ወደ ህግ ልሄድም ስል ከለከላችሁኝ። አሁን ደግሞ ያው ወደ ህግም እኮ ለመሄድ እኛ አተነው ወይም መንገዱ ጠፍቶብን እኮ አደለም መሆን ያለበት ነገር ግን ቀድማችሁ እናንተ እርስ በርሳችሁ በንግግር ለመፍታት ይሄ የህፃን ልጅ አያሳዝናችሁም? እኛ ያሳዝነናል፣ እናንተ በምትፈጥሩ ምክንያታዊ ያልሆነ ንግግር ወይም ደግሞ ምክንያታዊ ያልሆነ ግጭት ስለዚህ አሁንም አይቀርም። ምን ያስፊሽ ነው። ወደ ህግ ሄጄ እሷንም እሱንም እንትን ማለት ፈልጋለሁ። ሰላሚን ማምጣት ፈልጋለሁ። ያም ላንዴና ለመጨረሻ ጊዜ አናግረዋለሁ። ይሄ ማይሆን ከሆነ ግን የህፃን ሳን ልጅ ጨዋታ መሆን አይችልም። አንተ እሷ እሷ የምትለው ነው የሚሰማው። ጭራሽ እሷ ሚስትህን አስቸኳይ እንድትፈታ ስላለችኝ ወደዛ እየሄደ ነው መሰለኝ። እሷ ነው ያለው ጨዋታ ነው። ያሁሉ ዋጋ የተከፈለበት ትዳር ይሄ ነው በቃ። ቢያንስ ከአባቱ ጋር እንደዛ ይቅርታ ተባብለው ሰላም እንዳወረዱ ነግረሽኛል አይደለም። እስቲ እስካሁን ድረስ ጣልቃ አልገባም፣ ቤተሰብ ያንቺ ቤተሰብ በይበልጥ ማለት ነው። አሁን ግን ምንም ድርድር የለም። ጭራሽኖች ምንም አታውቅ ልጅን እንደገና ምን ስላደረገች ነው እንደዚህ የሚያግጣት? ይሄ ከመናናቅ በላይ ነው። እሱ ሲደውልልህ ትመጣለህ። እኔ ስደውልልህ ስልክ አታነሳም አይደለ? ግዴታ እኔ በእናት በአባት በወንድም በህት ማስደወል አለብኝ እንዴ? ልጅቷ እንደት ነው ያረከተውን። በመጀመሪያ ደረጃ የሰራኸው ነገር አግባብ የለውም። እኛ አንተ አክብረንህ ጣልቃ አንገባም ብለን እያንዳንዷን ነገር ግን በውጭ ሆነን እየሰማን ነበረ። ነገር ግን መግባባት የማትችሉት ሆነ። ደግሞ ይሄ መቃቃር እና መቆሳሰል መተው አለባችሁ። ሲቀጥል ከዛ በፊት የተፈጠረውን ነገር እያንዳንዱ ነገር ነግራኛለች። ታውቃለህ እንደምትነግረኝ ግን ምንድን ነው መናናቅ ነው ወይስ መቀረረርባችን ወይም ደግሞ ዝምታችን ይውልናል፣ አንተ ላይ ወይ ትቢት መወጠር ነው ምንድን ነው? እቺ ልጅ ማንም እንደሌላ ታውቃለህ ካደለ አይደል? ልጆቿ አነሰሽ እንዴ ምናምን አርጎ ነው የሚያስተዳድረው። ምንስ አስበህ ነው አንተ ሷን ልብታገብ ታሰጠ? እኔን በግልጽ ማናገር አትችልም? እሺ እኔን በግልጽ ማናገር አትችልም? ጀመር ማለት ነው እኔ በቃ አይደለም። ችግር እንዳለበት የተረዳሁት ማለት ነው። አንተ እኔ እቀርብሃለሁ እንዳልኩ ሁሉ ቤተሰቦች አንተን ይቀርባሉ። ግን አንድ ቀን መተክ ስለሷ መጥፎ ነገር ወይም ደግሞ ያለውን ችግር ልትናገር አልፈለክም እንዴ? ትዳር ማለት የሕፃናት እንትን ነው እንዴ ወይስ ቁማር ልትጫወት ነው ያሰብከው

ሲቀጥል ደግሞ ልጆቿን እኔ ጋር ነው ያደሩት። ሲጀመር እናቴ ናቸው እያሉ እያሰላዩኝ ነው። አቤኔዘር ወደ ህግ መሄድ አለብን። እሺ ንገረኝ፣ ወይስ እኛን ነው እየናከን ያለ ነው? እንደዛ? እሺ፣ አንተ ምን ብዬ ልረዳ? ካሁን ሁለት ልጆቿን ውጪ አሳድረሃት፣ ምን ሶና ቢሆንስ? ወይስ ግዴታ መታሰራለ? ባሁን አንድ ነገር ትሆን እኔ ካንተ ራስ አልወርድም። እመናኝ ጊዜ እንዴ፣ ነው እስከዛሬ ዝም ያልኩት። እና የነሱን ምክር ሰማለው። ይሄ ነው ወይ? ደሞ ክብር ስለምሰጥክ ነው ስቲል እስካሁን የታገዝኩ ማለት ነው። አንተ ምን አጎደለችበሽ? ንገረንሽ። አይደለም እኛ ቤተሰቦች ተፈጉን ማለት ነው። እኔ አሁን ነው ማናቸውም ሰዎች ነው ጋር ባለችበት መታ መስከረምን እንደዚያ ያደረገችው ሆን ብላ ነው። በቃ ማን ነገራት? ማን ነገራት? አንተ መስከረምን እንደጠራሀት እና ከመስከረም ጋር እሺ፣ ለምን የታለች ወይም በቃ ሆን ብላ ነው። ደግሞ ይሄንን ነገር እያደረገች ያለች ሲጀመር መስከረም ደጋግማ መስከረም ላይ ልጅቷ በዚህ ሰዓት ሊያስቆማትም ማለት ነው እንደዛ ማለት ስለዚህ፣ አላስቆማትም ማለት ማለት አንተ ማስቆም ትችል፣ አንተን ደግሞ አንተ ሲጀመር አንተ እያገዝካት ካልሆነ በስተቀረ ከመሬት ተነስታ አንተ የጠራሃትን ሰው አንተ እንድታገታት አጠረግም። ምን ማለት ነው ይህ ማለትሲጀመር ሲጀመር ልጅቷ ያለ ሷ ገዛ ያላንተ እርጋዛ ምንም አትንቀሳቀስ። ምክንያቱም የለም እዚህ ከተማ አይደል? ሰላሳ ደቂቃ ብላ አልታገሰም። ሰላሳ ደቂቃ ሰጣለሁ። እቺ ልጅ የትኛውን ቦታ እያንዳንዷን እንቅስቃሴ ታውቃለ። አሁንም ቢሆን ይህንን ነገር ቤተሰብ ጋር ሳላደርሰው ነው ምን ነገር ከዛም በኋላ ግን እኔ እናንተ ይለይልናል ወይ አንተ ትኖርበታለህ፣ ወይም ደግሞ ይሄ ህይወት ተስተካክሎ ይኖራል ይቀጥላል። ምን ማሰብ ነው እንደዚህ? ግዴታ የሆነ ድግድ ወይም ደሞ ፖሊስ ምናምን አያስፈልገው ለእናንተ ጫውታ ጫወታ እኮ ባከበርነት ቦታ በሰጣንክ አነ እንደባ በየተከለሰለስክ ነገሮችን ለማስተር አሁን የምፈልገው ካንተ አንድና አንድ ብቻ በተሰጠ ደቂቃ መስከረምን አምጥታት አስረክበኛለሁ። ከዛ በኋላ ያለው ነገር እኔ እናንተ በህግ እንጨርሳለን፣ ግን ልጅቷን እፈልጋታለሁ። የሁለታችሁ ጉዳይ ቆይ። ግን አሁን ይህቺ ልጅ እስቲል እስካሁን ልጆቿ የእናታቸውን ናፍቆት እንትን እያሉ እየኖሩ ያሉት ከገባህ ምንድን ነው? ከገባህ ምንድን ነው? ከገባህ እስቲል እስካሁን መቆየት ነበረባት። ለሰላሳ ደቂቃ እንኳን እንድትታገዘ እድል መሰል ነበር አይደል? ችግር የለውም በቃ እሺ። እኔ አሁንም ቢሆን ነው፣ አንተ ስለ አሁን ይዘህ መጣን የሚባል ነገር የለም፣ ሳገኛት፣ አለበለዚያ ወደ ሌላ ነገሮች መግባት ነገር አንተ የምታደርገው አንዳችም ነገር የለም። እያንዳንዳቸውን እንቅስቃሴ ነገሮች ሌላ መስመር ሳይዙ አሁን ነው ደግሞ። ስልክ ዘጋክ፣ ተጥፋሉ። ማርያምን ከኛ የምትደበቅ ትደበቅ መስሎ ቆዩልን። እርግጠኛ ሆኜ የምነግርህ ከኛ አታመልጥም። ከ30 ደቂቃ በላይ አልሰጠንም። አንቺ ነሽ የሁሉ ጣጣም የምታመጪው። ጥፋት ይጋጫላ ከአንድም ሁለት ሦስቴ ይህንን ነገር በፍቅር ፍቱ፣ ወይም ደግሞ በሰላም ፍቱ ማለት እናንተናችሁ ሎሽ ራስሽ የዘራሽው ነገር እንትን ታደርጊያለሽ እንዴ? አንቺም ራስሽን እንትን በይው። መስመር ውስጥ ታጭ። ልጅቷን አሁን እንድትመጣ አድርጊ። አለበለዚያ ግን የማይወጣው ነገር ውስጥ ልንጠቀም። አሁን ወደ ቤት እንሂድ።